እማማዝናሽ ወቂ ወደዚ ልንገሮት እ ሄለን ድፊባቸው ምትባል ልጅ ነው። ተልኬ ነው። አው ምንድን ነው እንዴ? ተልኬ እኮ ነው ለእማማዝናሽ እርጎ ግዛላቸው ብላ አምስት ሺህ ብር ልካሉታለች። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። በሉ እና ንገሩ፣ የታል ማይደረሰኝና ነው ማመሰግናለሁ። እኔ ጋር ነው አስቀምጬልዎታለሁኝ። እንዴ እግዚአብሔር ይስጥልኝ በሏት፣ ገንተ ልኳል። ይዤ አመጣለሁ። ከባንክ ቤት ባንክ አስገባው። አዎ ይቀመጥ። ለምን አሁን ልጠፋ ላጠፋው ስለምችል ስመጣ ደግሞ ወንበዴም እንዳይዘርፈኝ ባንክ ቤት አስቀምጬልዎታለሁ። አመጣሽበት አዎ ምንድን ነው? የሁሉ የሰጠችው ምንድን ነው? ድፊባቸው ሄለን ትባላለች። ባላላት ባላለሽ እኔ እንጂ አላወቅኩም። አማዝና ልጆች አሉ፣ ለመመረቁ ልጆች አሉሽ? አይ የላትም፣ የላትም ብዬ ባላላገባችም። አዎ ስራዋ ምንድን ነው? ስራዋ እንግዲህ በጣም ጎበዝ ናት። የእርሶን ቪዲዮ በጣም የእርሶን ቴሌቪዥን በጣም ትወዳለች። ስራ ምንድን ነው? ለመመረቁ ነው። የእርሶን ቴሌቪዥን የእርሶን እርሶ የተላለፉበትን ቴሌቪዥን ታቀነባብራለች። እሱ ነው ስራ። አስር ሺ ብር ነዋል። አረ አምስት ሺ ብር አምስት ሺ ብር እባን ካስገባው፣ ከዛ ላይ ያው ለእኔ ደግሞ ትንሽ ቆንጠር አረጋለሁ። ትንሽ ታክስ አምስት ሺ ብር አደ አ፣ አንዱን ሦስቱ ይበቃኛል። አዎ እኔ አ አምስት ነው። ሁለቱ ለእኔ ነው። ሦስቱ ለእኔ በቃ እኔ ሁሉንም ነው የምሰጠው። እኔ የሰው ገንዘብ አልፈልግም። ኦሆ ደግሞ

ከመሬት ጎርሽ ያመጣው አቧራ ይመስል እያፈሱ እየሰየሙ እራሳቸው ነው የሚናገሩት። ኧረ በጣም የተከበረ ስም ነው፣ በጣም ብዙ ሰው የሚንቀጠቀጥበት እኔ አያዝልኝም፣ አያዝልኝ እኔ በተለይ እዛ ሰፈር ያሉ ሰዎች አይወዱትም ይሄን ስም። እማማ ዝናሽ ይዤ አንተ ባለመሰገንክልኝ ይበቃኛል። በቃ እኔ ስሟን እጠራለሁ፣ እርሶ መርቋት። ድፊባቸው ሄለን፣ በቃ መርቋት። ድፊባቸው ሄለን አው ይለን ስም ነው። በቃ ሄለን በሏት። አው በሏት። ወይዘሮ ዘራ ነው ወይ ዘሪት መሰለኝ። ወይዘሪት ይለን አ ወይ ዘሩት ወይ ይለን። እሺ የሰጠሽኝን አማስገኘ ለመቀበል የአብቃኝ ባንክ ገብቷል። የባይነቀኛል ተቀብያለሁ በሉ አንተ ተቀብዬ ባንክ ገብቶሀል የባንክ አይነት ቀኝ በእጄ ጨብጬ ተቀብዬ ቆጥሬ ተረክቤያለሁ በሉ አይ እሷ እንድታምነኝ ነው እንድታምነኝ አሁን ይከቡብኛል እኮ እንድታምነኝ ተቀብያለሁ በሉ ተቃበቅ ያለው አጥር ውጭ ዙሪያውን ነው። ኦ በቃ እንደዚህ አምሳ አለቃ አለፈ መቶ አለቃ ነው በቃ አመሰግናለሁ ብላለች። ያው ተቀብላለች። ጾም ሲፈታ እርጎ ጠጡበት ብላለች። እሺ